ሰላም፣ ሰላም እንዴት ናችሁ? ዶክተር ልሳን ወርቅ ሚኪያስ ነኝ። ይሄ የዩቲዩብ ቻናሌ ነው፣ የጤና መረጃዎችን ፖስት የማደርግበት የዩቲዩብ ቻናሌ ነው። ዛሬም በአዲስ ቪዲዮ ተገናኝተናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ የሚለው በተን በመንካት ቤተሰብ መሆን ትችላላችሁ። ከወደዳችሁት፣ ላይክ አድርጉት። ለሌላ ሰው ይጠቅማል ብላችሁ ካሰባችሁት ደግሞ ሼር በማድረግ እንድትተባበሩኝ ጠይቃለሁ። ዛሬ የምናገረው ስለ ማጅራት ገትር ይሆናል። አብራችሁኝ ቆዩ። አመሰግናለሁ። እንግዲህ የማጅራት ገትር ስንል በአማርኛ በእንግሊዘኛው ሜንንጃይት ስንለዋለን። ይህ ማለት የአይምሮ ወይም ደግሞ የህብለሰረሰር ወይም የስፓይናል ኮርድ ከቨሪንጎች ወይም ደግሞ መሸፈኛዎች አካላት ሜምብሬንስ ይባላሉ የነሱ መቆጣት ነው፣ ወይም ደግሞ ኢንፌክሽን መያዝ ነው። እንግዲህ መቆጣቱን በተለያየ ምክንያት ሊመጣ ይችላል። በኢንፌክሽን ሊሆን ይችላል። በተለያዩ ምክንያቶች ሊቆጣ ይችላል እና የብሬን ከቨሪንግ ወይም ደግሞ የአይምሮ ሽፋን የላይኛው ሽፋን ወይም ደግሞ እስከታች ድረስ የሚሄደው የስፓይናል ኮርድ ሽፋን የእሱ ኢንፍሌምድ ወይም መሆን ወይም ደግሞ መቆጣት ሜኔንጃይተስ እንለዋለን ማለት ነው እንግዲህ ኢንፌክሽን ስንል በቫይረስ ሊመጣ ይችላል፣ በባክቴሪያ ሊመጣ ይችላል፣ በፈንገስ ሊመጣ ይችላል፣ በተለያዩ ምክንያቶች ሊመጣ ይችላል። የእሱ መቆጣት ማለት ነው። ግን ጠቅላላ አድርገን ሜኔንጃይትስ ወይም ደግሞ ማጅራት ወደ ምልክቶቹ በምንመጣበት ጊዜ እንግዲህ ማጅራት ገትር የብሬን ወይም ደግሞ የአይምሮ መምብሬኖች ወይም ደግሞ ከቨሪንግ የሚባሉት የነሱ መቆጣት ነው ብያችኋለሁ። በተለያየ ምክንያት የሚመጣ ነው ብያችኋለሁ። ስለዚህ ምልክቶቹ ምን ሊሆኑ ይችላሉ? እንደ ማንኛውም ኢንፌክሽን አብዛኛው እንግዲህ ሜኒንጃይቲስ ወይም ደሞ ማጅራት ገትር መቆጣት ነው ብያቸዋለሁ። ስለዚህ ትኩሳት ይኖራል። ስለዚህ ከፍ ያለ ትኩሳት፣ የሰውነት ሙቀት መጨመር ይኖራል። በመጀመሪያ ደረጃ እሱ ይኖራል። በሁለተኛ ደረጃ ደግሞ ራስ ምታት ይኖራል። ይሄ ራስ ምታት በምን ይባባሳል ብትሉኝ፣ መብራት፣ ነገሮችን ማየት አለመፈለግ፣ ጨለማ ውስጥ መሆን ቶሎ እንትን ማለት በመብራት ነገሮች ራስ ምታቱ መጨመር ወይም ደሞ መረበሽ፣ እንደዚህ እንደዚህ አይነት ነገሮች ምልክቱ ሊሆኑ ይችላሉ። ሌላው ደግሞ ከራስ ምታት ውጭ ደግሞ የአንገት ወይም ጀርባ አካባቢ እንትን አለ ማለት መንቀሳቀስ አለመቻል ወይም ደግሞ ስቲፍነስ ግትር ማለት እንደዚህ፣ በዚችኛ አገጫችን ደረታችንን አለመንካት መንካት አለመቻል፣ አንደኛው ምልክት እሱ ነው። እንደም ቴስት ኔክ ስቲፍነስን ቼክ የምናረግበት እንደዚህ የታመሙ ሰዎችን በምንጠረጥርበት ጊዜ ቼክ የምናደረገው የፊዚካል ኤግዛሚኔሽን ወይም ደግሞ የአካል ምርመራ ፓርት ነው። እና ስለዚህ ምን ያልኳችሁ ሶስተኛ የጀርባ የአንገት እንደዚህ ጨምድዶ መያዝ ጭምድድ አድርጎ መያዝ ከትኩሳትና ከራስ ምታት ውጭ ማለት ነው። እሱ አንደኛው ነው። ምክንያቱም ከቨሪንጎቹ ወደኋላ ይሄዳሉ እና ልክ የነሱ ኢሪቴት በሚሆኑበት ሰዓት በኢንፌክሽን ወይም በተለያየ ምክንያት በሚቆጡበት ሰዓት እንደዚህ ስንሆን እንደዚህ ስንል ኢሪቴት ይላል እንትን ይሆናሉ። ኢሪቴት የሆኑት ሜምብሬኖች ስትሬሽ ይሆናሉ። ስትሬሽ በሚሆኑበት ጊዜ ደግሞ ፔን ዴቨሎፕ ያደርጋሉ ማለት ነው። ስለዚህ የዛን ጊዜ እንደዚህ ማለት እና አንገት ጋር ጨምድዶ የመያዝ ይኖራል ማለት ነው። ከዚህ በተጨማሪ ደግሞ ማስመለስ ሊኖር ይችላል ማለት ነው። አጋላጭ ሁኔታዎችን በምናይበት ጊዜ እንግዲህ በዋነኝነት ደረጃ በዋነኝነት ደረጃ የሚጠቀሰው ክትባት አለመከተብ ነው። አብዛኛዎቹን ባክቴሪያዎች እነዚህ የማጅራት ክትር የሚያመጣውን ባክቴሪያ ሆነም የትኛውም ተህዋስ ወይም ደግሞ ማይክሮብ ለመከላከል ክትባቶች አሉ የተዘጋጁ። ስለዚህ ብዙ ጊዜ ከልጆች ከተወለዱ በኋላ የሚከተቧቸው በተለያዩ ቀናት የሚከተቧቸው ክትባት እነዚህን እንድንከላከል ይረዱናል ። ነገር ግን እነዚህን አለመከተብ ለዚህ ለማጅራት ገትር ያጋልጣል ማለት ነው። እንግዲህ በሌላው ደግሞ አኳያ የበሽታ መከላከል አቅም ማነስ፣ በተለያየ ምክንያት በሽታ የመከላከል አቅማችን እያነሰ ይመጣ ከሆነ ለዚህ ልንጋለጥ እንችላለን ማለት ነው። ይሄ ማለት ግን በሽታ የመከላከል አቅም አቅሙ ትንሽ የሆነ ሰው ብቻ ሳይሆን ኖርማል ሰውም መከላ የተከተበም የመከላከል አቅሙ ጥሩ የሆነ ሰውም በማጅራት ገትር ሊጠቃ ይችላል ማለት ነው። በጊዜ የማይታከም ከሆነ የማጅራት ገትር በሽታ በጊዜ የማይታከም ከሆነ ወደ ከፋ ደረጃ ሊሄድ ይችላል፣ ህይወትንም እስከ ማጣት ደረጃ ሊደርስ ይችላል። ስለዚህ እነዚህን ከላይ የጠቀስኳቸውን ምልክቶች ትኩሳት፣ ራስ ምታት፣ መብራት ሲያዩ መታመም፣ ራስ ምታት መባባስ እንዲሁም ደግሞ እንደዚህ ጀርባን ጨምድዶ የመያዝ እነዚህ እንደዚህ ያሉ ምልክቶች የማጅራት ገትር ምልክቶች እነዚህን ሲያዩ ቶሎ ወደ ጤና ተቋም ሄዶ ምርመራ ማድረግ ያስፈልጋል። ስለዚህ ሕክምና ካልተደረገለት ይሄ ህመም እስከ ሞት ድረስ የማድረስ እንትን አለው፣ ቻልሲ ሊኖረው ይችላል፣ ካልታከመ ማለት ነው። እና ሌላውን ደግሞ እስከ ሞት ድረስ እንኳን ባያደርስ በጊዜው ካልታከመ ወይም ደግሞ በስነ ስርዓቱ መድኃኒቱ እስካልተሰጠና ሕክምናውን እስካላጠናቀቅን ድረስ የመስማት ችግር ፐርማነንት የሆነ ቋሚ የሆነ የመስማት ችግር፣ የማየት ችግር የመንቀሳቀስ ችግር እግርና እጆችን በደንብ ያለማንቀሳቀስ፣ ሚሞሪ ላይ ችግር መኖር፣ ማስተዋል፣ መነጋገር እንደዚሁ አለመቻል። ጭንቅላታችን ላይ ከባድ የሆነ ጫና ስለሚያሳድር እነዚህ እንደዚህ አይነት ነገሮችን ሊያስከትል ይችላል ማለት ነው በጊዜው ካልታከመ።